ብልጽግና ፓርቲ ለሶስት ቀናት ሲያካሄድ የቆየውን የስድስት ወራት የስራ አፈጻጸም ግምገማ አጠናቋል። ጉባኤው በሶስተኛ ቀን ውለው ከተረጅነት አስተሳሰብ ለማላቀቅና የቤተሰብ ምግብ ዋስትና ለማረጋገጥ ተግባራዊ የሆነውን መራ ግብር አስመልክቶ በቀረበ የሱፐርቪዥን ስራዎች ሪፖርት ላይ ተወያይቷል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽፈት ቤት ኃላፊ አደም ፋራ በዚህ ወቅት እንደገለጹት ከተረጅነት ለመላቀቅ የተጀመረው ምርታማነትን የማሳደግ ተግባር ተጠናክሮ ሊቀጥል ይገባል ብለዋል። ከተረጅነት የመላቀቅ አገራዊ ንቅናቄ ስራው ከተጀመረበት ጊዜ አንስቶም አመራሩ ለስራ ሰጠው ልዩ ትኩረት የሚበረታታ መሆኑን የገለጹት ከተረጅነትና ልመና በመላቀቅ የተሟላ ሀገራዊ ሉዓላዊነት እና ክብር ለማረጋገጥ የጀመርነው አጀንዳ የታሪክ ጥፋት የሚያመጣ እጅግ በጣም ወሳኝ አጀንዳ ነው። ስለዚህ በሱፐርቪዥኑ የሚያየነው ጉዳዩ አጀንዳ ሆኗል። ህዝቡም ተቀብሎታል። ወደ ተግባርም ገብተን ጅምር ውጤቶችን ማስመዝገብ ጀምረናል። ግን ያው ጅምር ላይ ነን የሚለውን ነው መውሰድ የሚቻለው። በተለይ ጉዳዩ ሁለተኛውን የአርበኝነት ምዕራፍ ከማሳካት አኳያ ወሳኝ አጀንዳ በመሆኑ ከፍጥነት አኳያ ሲታይ ይቀረናል የሚለው በደንብ ይሰመርበት። እንደ ፓርቲ መፍጠንና መፍጠር ያልነውን። እዚህ ላይ በሚገባ ተግባራዊ ማድረግ ያስፈልጋል። የሱፐርቪዥን ሪፖርቱን በብልጽግና ፓርቲ ዋና ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ የፖለቲካ ጉዳዩ ዳይሬክተር አቶ ብሩክ ግዛው አቅርበዋል። በዚህም ወቅት ከተረጂነት ለመላቀቅ እየተከናወኑ የሚገኙ ስራዎች ውጤት እያስገኙ መሆናቸውን ገልጸዋል። ምራ ግብሩን ለማሳካት የሚያስችል እቅድ መዘጋጀቱን፣ የመግባባት ስራም በሁሉም ደረጃ መሰራቱን፣ እንዲሁም ተጠቃሚዎች ከተረጂነት ለመውጣት ትክክለኛ አስተሳሰብ እንዲኖራቸው ማድረግ መቻሉን ተናግረዋል። በተለይም ሊያጋጥሙ የሚችሉ አደጋዎችን በራስ አቅም ምላሽ ለመስጠት ደረጃው እየተደረጉ ያሉ ጥረቶች አበረታች መሆናቸውንም ገልጸዋል። ይሄ ፕሮግራም ይሄን ንቅናቄ ከጀመርንበት ጊዜ ጀምሮ በህብረተሰቡ፣ በመዋቅራችን፣ በተጠቃሚዎች ዘንድ ከተረጂነት መውጣት አለብን የሚለው አጀንዳ ሆነዋል። ይሄ በጥቅሉ አሁን ስናነሳ አጀንዳ ሆነዋል። ይሄንን በደንብ ማስቀጠል አለብን የሚለው ነገር በደንብ ቢታይ፣ መግባባት ላይም የተሻለ አቅጣጫ ተይዟል። እሱንም አጠናክረን ብንቀጥል ህብረተሰቡን ማነቃነቅና መደጋገፍ ላይም ጥሩ ነው የሚለውን አንስተን፣ በአንጻሩ ግን ቅድም ያወራ ነው በአመራሩ ዘንድ የሚታዩ ችግሮችን የምንፈታ ከሆነ የተሻለ እንቅስቃሴ ውስጥ መግባት ይቻላል በአመቱ መጨረሻ ላይ ጥሩ ነገር ማየት እንችላለን የሚለውን ነው። የግብርና ሚኒስትር ዶክተር ግርማ አመንቴ ከተረጅነት ወደ ምርታማነት የመሸጋገር ሂደት ከሀሳብ ወደ ተግባር መሸጋገር መጀመሩን ተናግረዋል። ተረጅነትን ከመቅረፍ አኳያ ሰፊ ስራ መሰራቱን ጠቁመው ክልሎች የመጠባበቂያ እህል ክምችትን ለማሳደግ መስራት እንዳለባቸው ገልጸዋል። አመራር አባላት ግብአቶችን ለአርሶ አደሮች ተደራሽ ከማድረግ አኳያ ሰፊ ስራ መስራት እንደሚጠበቅባቸውም ጠቁመዋል። ይህ የክብር ጉዳይ ነው። ከብልጽግናችን ጋር አይሄድም ብለን ነው የጀመር ነው ሀሳቡን ስለማስጨበጥ ግንዛቤ ስለመፍጠር ነበር ስናወራ የነበረው። አሁን ከሀሳብ ወደ ተግባር ተሸጋግረናል። ባለፈው መህር በጣም ቆንጆ ሲዝን ነው የነበራት ኢትዮጵያ። እንደገና መስኖ ላይም ቆንጆ ተጠቅመን ነው እየሰራን ያለ ነው። የመስኖ ወቅት አሁን ቆንጆ ነው ያለፈው። ከአትክልትና ፍራፍሬም ከስንዴም አንጻር ወደ 3.5 ሚሊዮን ሄክታር ከአምና በግማሽ ሚሊዮን የበለጠ በስንዴ የተሸፈነበት ሁኔታ አለ። ባለፈው ዓመት 3.5 ሚሊዮን ሄክታር ነው በበልግ የተሸፈነው፣ ዘንድሮ ወደ 3.8 ሚሊዮን ሄክታር ነው እየታቀደ ያለው። ኢትዮጵያ ሁሉንም ወቅቶች የመጠቀም አቅሟ እየጨመረ ነው። ይሄ ከተረጅነት ወደ ምርታማነት መቀየር ከሚለው ጉዳይ ጋር አንዱ ወቅቶቻችን ኤፊሸንትሊ ከመጠቀም አንጻር ስለሆነ ይሄ ከወረዳ ወረዳ ከዞን ዞን ሊለያይ ይችላል፣ ግን ቆጥረን መምራት ስላለብን ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው ሰብአዊ ድጋፍን በራስ አቅም ለመሸፈን የተጀመሩ ስራዎችን አጠናክሮ ማስቀጠል ይገባል ብለዋል። የአደጋ ስጋት ምላሽ ፈንድ ስርዓት ዘርግተን እንደተነሳው ከመንግስት ቋት ብቻ ሳይሆን እንደውም የመንግስት ቋትንም ጭምር ሪሊፍ የሚሰጥ አድርገን ከተለያዩ አማራጮች ምን፣ በተለያዩ ክልሎች የሄድንበት ርቀት አለ፣ ግን ማጠናከርን የሚጠይቅ አለ። ቀድሞውንም ቢሆን ማህበረሰቡ ነው ይህንን ተሸክሞ የመጣው የመደጋገፍ ስርዓት የምንለው ማለት የማህበረሰብ አጋሪነት ላይ የማህበረሰብ አጋርነት የመደጋገፍ ስርዓቱ በደንብ ታውቆ ተደግፎ ክትትል ድጋፍ ተደርጎበት እንዲሄድ የማደግ ስራ ላይ ማተኮር ይፈልጋል። የሰብአዊ ድጋፍ ስቶሬጅ ስርዓትም ኦልሬዲ ዴቨሎፕ አድርገናል ሸሪም እያደረግንን ያለ ነው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በበኩላቸው በከተማ ሴፍትኔት የታቀፉ ዜጎች ሰርተው ራሳቸውን እንዲችሉ የቁጠባ ባህላቸውን እንዲያድግ ስራዎች እየተከናወኑ ናቸው ብለዋል። በዚህም በተጨባጭ ለውጥ በማምጣት ለሌሎች አርያ መሆን የሚችሉ ዜጎችን ማውጣት መጀመሩን ጠቁመዋል። በውይይቱ ተሳታፊዎች በሁሉም ክልሎች ከተረጂነት ለመላቀቅ የተጀመሩ ስራዎች ውጤታማ መሆናቸውን ጠቁመው የታለመውን አላማ ከግብ ለማድረስም ተጨማሪ ርብርብ እንደሚያደርጉም አብራርተዋል። የአርበን ፕሮደክቲቭ ሴፍትኔት ጥሩ ለውጥ እያመጣ ነው። በአርያነት ሊጠቀሱ የሚችሉ ዜጎችን ለልመና ጎዳና ላይ ወጥቶ የነበሩ እናቶች እንዲሁም ደግሞ ሌሎች ሰዎችም ዛሬ ላይ አሪያ የሆነው የስራ እድል ለሌሎች የመፍጠር ደረጃ ላይ የደረሱ ላይቭ ኤግዛምፕሎች መሬት ላይ አሉ። በተለይ የቁጠባ ባህልን ከማሳደግ አኳያ የከተማ ግብርና ላይ እየታየ ያለውን የባህል ለውጥ ጭምር ያሳየ ያለው የዚህ ፕሮግራም የዚህ ፕሮግራም አካል ነው። የአርበን ቢውቲፊኬሽንም የአርበን ግሪነሪንም አዲስ አበባ ከተማን ጨምሮ በዚህ ፕሮግራም በከፍተኛ ደረጃ እየተደገፈ ያለ እና ለውጥም እየመጣበት ያለ ነው።